ተግባሩ የኛ ወረዳ ላይ መቶ በግብርና ስራዎች ላይ ብዙ ዝግዝግና እንትኖችን አይተዋል። በተለይ ግብርና ነቀናቸው ከመስራት ጋር ይዞ በግብርና ላይ ጊዜ መጡ ላይ በተለይ ሰዳጎራ ላይ የቱሚ መንደር ላይ ጠቃላይ የግብርና ስራዎች የግብርና ላይ ፕሮግራሞች ላይ መንደሮች አሉ። ሰዳጎራ ላይ በዘጠኙ መንደር ወደ ሰባቱ እነዚህ ፕሮግራሞች የሰሩበት አካባቢ ነው ይሄ። የአርሶ አደሩን ተጠቃሚ ያደረገ ነው። በዚህ መነሻ የምስራቅ ነው በግብርና ላይ የሰሩ ስራዎችን ልምድ ለመውሰድ መጥተዋል። ይሄ አዲስ አይደለም። ከዚህ በፊትም ተደጋጋሚ የሁለቱን ወረዳ ከመቀነደድ ጋር ታይዙ የእንሰት በሁለት ዓመት በተከታታይ የምስራቅ ነው እኛ ወረዳ ላይ በመምጣት የጭምት ፈላ አድርገዋል። እነዚህ ደግሞ ውጤታማ ሆነው አሁን እርሱ አደሩ በማንሳት በመጠቀም ደረጃ ያለበት ነው። የግንኙነታችን አዲስ አይደለም ማለት ነው። ከዛ ባለፈ ደግሞ ያው እኛም እነሱ ጋር በመሄድ የሙዝ የማልማት ስራ በጋራ ለመልማት አብሮነትና አንድነት እያጠናከሩ ያለ ሁኔታ ል ከዚህ መነሻ እዚህ የተሰሩ ስራዎች ከዚህ ከሄደው፣ እዛም በአዲስ መልክ የተጀመሩ ስራዎች ቢኖሩ ያንም የማጠናከር የማስፋት ስራ አረብስ ሚችል የማስፋት ስራ ነት የሚለው በአጠቃላይ ከጉብኝቱ ባለፈ የሁለቱን ወረዳ በስልጤ ጫፍ የመጨረሻው ጫፍ ምስራቅ አዘርነት ነው ያለው። የበታችኛው ጫፍ ደግሞ ምስራቅ ስልጤ ወረዳ ነው ያለው። ስለዚህ ሁለት ወረዳዎች ጫፍና ጫፍ በመተባበር የዞኑን የማልማት የብልጽግና ሁለንተናዊ ብልጽግና ለማረጋገጥ በጋራ የመልማት አንዱ ያለው እዛ ያለውን ተሞክሮ ወደዚህ የማምጣት እዚህ ያለውን ተሞክሮ ወደዛ የማስፋት ስራ በመስፋት ሁለቱ ወረዳዎች አብሮ የመልማት ወዳጅነትን የማጠናከር ህዝብ ለህዝብ ግንኙነትን የማጠናከር ስራ ይሰራል። ቀጣይ በእኛም በሂደት እኛም እነሱ ጋር እየሄድ የሚቀሩ ከእነሱ የምንፈልጋቸው ልምዶች አሉ። እነዚህ ልምዶች ወደ እኛ ጋር የማምጣትና በአጠቃላይ ግን ከተሞክሮ ባለፈ ተባብሮ ተናቦ አንድነትና ወዳጅነትን የህዝቡን የማጠናከር ስራ በተለይ ግብርና፣ ሌሎችም ስራዎች ላይ አብረን ልንሰራ የሚችልበትን መንገድ አብረን እየዘንትን እየሄድ ነው። በአጠቃላይ ግን ያው የዛሬ ብቻ ሳይሆን ተደጋግመው የማታውኛ ጋር ብዙ ልማት እያለሙ ያለበት ሁኔታ አለ። ይህም በወረዳው የህዝብና መንግስትም ምስራቅ ዘርናትን እጅገርገን እናመሰግናለን፣ የሚል ሀሳብ አለን። እናመሰግናለን። እዚህ እን የነበረ ነው ግን እየለማ አልነበረም። በጣም ብዙ ነበር ትናፈር እንት ሲለ ነበረው። ስለዚህ የቅርብ ጊዜ ወዲህ ሀይቁ እንዲ ለማ ለማድረግ ዙሪያው ጥርካስ የሰራለበት ሁኔታ ነው። ሁለተኛው ደግሞ ዙሪያ ላይ ሙዝ የመትከል የተለያዩ ስራዎች እየሰራ ነው። ከቅርብ ጊዜ ወዲህ የቱሪስት መስህብ እንዲሆን ገቢ ማመንጫም እንዲሆን በወረዳ ደረጃ የሁለት እንትና የጀልባ ተገዝቶ ስራ ላይ እየዋለ ያለበት ሁኔታ አለ። ዙሪያውን የነበረ ባህር ዛፍ አለ። ያንን ባህር ዛፍ ስተን ወደ ሙዝ የተቀየረበት ያለበት ሁኔታ አለ። ሁለተኛ ደግሞ ቦታውን በማስተካከል የተለያዩ ሰርጎዎች፣ የተለያዩ አዲስ አበባ ከተለያዩ አካባቢ ያሉ ሰዎች መጥተው እንዲገቡኝ እየደረገበት አለ። ከዛ ባለፈ ደግሞ ዙሪያው መልማት አለበት በሚል ለኢንቨስትመንት ሚቾ ደርግን አሁን ዙሪያ ሀይቁ ዙሪያ የምናየው ቦታ ላይ 300 ሄክታር መሬት ለኢንቨስትመንት የተዘጋጀ ምዴት አለ ሶስት መቶ ሄክታር ማለት ነው። እዚህ ጋር ኢንተርናሽናል ሎጅ በዚህ በኩል የተገነባ በዚህ ቅርብ ጊዜ ደግሞ እዚህ ጋር የሰጠናቸው ባለሀብቶች አሉ ዙሪያው ማለት ነው። ስለዚህ ምቹ ነው። ሀይቁ ወደፊት ለዞናችን ብቻ ሳይሆን ለማዕከላዊ ኢትዮጵያም ለሀገርም ትልቅ ገቢ ሊያመነጭ የሚችል ለቱሪስት መስህብ የሚችል ቦታ ነው። ሁለተኛ ለሞሪ ፋፏት ያለ ዚህ በቅርቡ ላይ የፍሉሃ ጠበላ አለ ተሻግሮ ደግሞ አርሽጣን አለቅበት ከተማ ላይ ማለት ነው ስለዚህ ይሄ በሂደት ለዞኑም ለማዕከላዊ ኢትዮጵያም ግን እንደ ኮንሻ እና እንደ ጎርጎራ ትልቅ ገቢ ሊያመንጭ የሚችል አካል ነው እና በዚህ አጋጣሚ ይሄ መመራር በተንቀሳቀሰበት ይሄ ሀብት ሀይቁ ድሮ ሲባል ነበረው የትንሹ አባይ ነበር። እኛ ግን ስልጤ ከጫፍ እስከ ጫፍ ያለው ሀገር ውስጡ ሀገር ውጭም ያለው ሁሉንም ስልጤ ያካተል በሚል ስልጤ ሀይቅ በሚል ነው ስም የጠራ ያለው። በቻለ መጠን ሌሎች አካባቢዎችም ይሄን መጥተው እንዲያለሙ፣ እንዲያዩ፣ እንዲጎበኙ ምቹ እድል ተፈጥሯልና ይህን ጥሪ ያስተላልፋለሁ። አመሰግናለሁ።